ሰላም ውድ ተከታታዮች እንዴት ናችሁ? ዛሬ እንደዚህ ቆንጆ የሆነ ኬክ ይዤ መጥቻለሁ። ተከታተሉ ትወዱታላችሁ። ውድ ተመልካቾች የዝጋ ዱቄት አለን፣ ስኳር፣ ቤኪንግ ፓውደር፣ እንቁላል፣ ዘይት አለን፣ ሎሚ፣ ፓኔላ፣ ወተት አለን ማለት ነው። ውድ ተመልካቾች እንግዲህ በመጀመሪያ እንቁላላችንን እንሰብራለን። ሶስት እንቁላልን የተጠቀምኩት ውድ ተመልካቾች፣ ቀላል የሆነ አሰራር ነው። እንደ አንዳንድ ጊዜ ለቡናም ቡና ስናፈላ እንዲሁም ለመክሰስም ለምንም ከሻይ ጋር ስለሚሆን ሞክሩት። ወደ ተመልካቾች ትንሽ ጨው ጨመር ያለው ሳይበዛ ትንሽ ጨው። ግማሽ ብርጭቆ ሳይሆን የሻይ ብርጭቆ ከፍ ያለ የሻይ ብርጭቆ ግማሽ ነው የተጠቀምኩት ስኳር በሻይ ብርጭቆ ማለት ነው። ከዛ አንድ ላይ እንመታዋለን። ወተታችንን ምንድን ነው እንቁላላችንን እና ስኳራችንን እንደዚህ እስከሚሆን ድረስ እንመተዋለን። እንግዲህ እንደዚህ ከመታነው በኋላ ትንሽ ትንሹን እያደረግን ግማሽ የሻይ ኩባያ ኩባያ ወይም የሻይ ብርጭቆ ማለት ነው ዘይት እንጠቀማለን በሻይ ብርጭቆ ግማሽ ነው የተጠቀምኩት። እሱንም ትንሽ ትንሹን እያደረግን እንደዛ አድርገን እንመተዋለን። አብረን ውድ ተመልካቾች ስራዬን ይወደዳችሁ፣ ለቤት ያዲስ ይሆናችሁ፣ ላይክና ሰብስክራይብ በማድረግ ቤተሰቡኑ ለማዶች ነባሮች፣ እንዴት ተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ለምታበረታቱ ደግሞ ከልብ ነው ማመሰግነው። እንግዲህ እንደዚህ መተነዋል። ውድ ተመልካቾች እንደዚህ ከሆነ በኋላ ወተታችንን እንጨምራለን። ወተታችንን ከጨመርን በኋላ እናቀላቅለዋለን። ምንድነው ፓኔላ እንጨምራለን ትንሽ ፓኔላ ፈሳሹ እሱን እንጨምራለን ውድ ተመልካቾች፣ ከዛም አንድ ላይ እናዋህደዋለን። እንግዲህ እንደዛ አንድ ላይ ካዋህር ነው በኋላ የተጠቀምኩት ሁለት ብርጭቆ ዱቄት ነው። የተጠቀምኩት ግን በጣም እንደዚህ ወደ ላይ ስፍር ያለ ሳይሆን እነዚህ በአፉ በትክክል አድርጋችሁ በሁለት ብርጭቆ ሁለት ብርጭቆን የተጠቀምኩት እነዚህ ግማሹን ካነፋን በኋላ አንድ ላይ እናቀላቅለውና ቀሪውን ደግሞ እንደገና ከላይ እንነፋና እንጨምርበታለን። ዱቄታችንን መንፋታችንን እንዳንረሳ እንደዛ አብረን እናዋህደዋለን። እንደዚህ ካቀላቀልን በኋላ ውድ ተመልካቾች ቢኪን ባውደር እንጨምራለን። ቢኪንግ ፓውደር ከቀሪው ዱቄት ጋር አብረን እንነፋዋለን። ግማሽ የሾርባ ማንኪያ እኔ የተጠቀምኩት እንግዲህ፣ እንደዚህ ይህንንም ከነፋን በኋላ ይህንንም አብረን እናዋህደዋለን ውድ ተመልካቾች ለውድ ተመልካቾች የሆነ አፕሊኬሽን አለ። ሊንኩን ከታች አስቀምጥላችኋለሁ። ቆንጆ አፕሊኬሽን ነው። ተጠቀሙበት፣ አወርዱና ስሩ። ገንዘብ የሚያስገኝ አፕሊኬሽን ነው። ኮሜንት መስጫው ላይ አስቀምጥላችኋለሁ ሊንኩን። በሊንኩ ገብታችሁ ታወርዱት አላችሁ። ከዛ እዛ ጋር የሚጠይቃችሁን ነገር፣ እድሜ ሴትና ወንድ መሆናችሁን ይጠይቃችኋል። ፎቶግራፍ ምናምን ነው የምታስገቡት። ወይ በስልክ ቁጥራችሁ ወይ በኢሜይላችሁ ነው የምትከፍቱት እንግዲህ ቀሪውን ዱቄትም ነፍቸዋለውኝ። እንደምታዩት አብረን እናቀላቅለዋለን። እንግዲህ ወይ በስልክ ቁጥራችሁ ወይ በኢሜይላችሁ ነው የምትከፍቱት። ውድ ተመልካቾች እንግዲህ ቀላል የሆነ አሰራር ነው። ገብታችሁ እየሰራችሁ ተጠቀሙበት። እኔ ወደዛ ህጅ እየሰራው ነው። ስለዚህ ብሰሩና ብትጠቀሙ ደስ ይለኛል፣ ጊዜ ላላችሁ ሰዎች። ይሄ ደግሞ ሎሚያችንን ነው። ሎሚያችንን እንፈቀፍቃለን። ውድ ተመልካቾች እና ቲክቶክ ላይ ተቀምጠን ስክሮል ስናረግ ከምንውል ፖፖ ይባላል አፕሊኬሽኑ። እዛ ላይ ገብታችሁ ብትሰሩ ተጠቃሚ ትሆናላችሁ ውድ ተመልካቾች። የተጠቀሙበት እንግዲህ እንደዚህ ከፈቀፈቅነው በኋላ አብረን እናዋህደዋለን የሎሚውን የፈቀፈቅነውን እንግዲህ እንደዛ አብረን ካዋሃር ነው በኋላ እዚ ጋ ዘይት ለቅልቅዋለው፣ መጋገሪያኝ ከዛም ዱቄት እናድርግበትና እንደዚ እናዳርሰዋለን። ዘይት እንዳታበዙ ስትቀቡ፣ በሶፍት ወይም ደግሞ መቀቢያ ካላችሁ በመቀቢያ በስሱ ነው የምትቀቡት። እንግዲህ በዚህ መልኩ ሊጣችንን እናደርጋለን ውድ ተመልካቾቼ። ከዛም እናስተካክለዋለን እኩል እንዲሆንልን በአንድ በኩል ከፍ ያለ በአንድ በኩል ዝቅ ያለ እንዳይሆን በዛ አድርገን እናስተካክለውና መታ መታ እናደርገዋለን ከታች ግድነስ ካደረግን በኋላ ኦብናችን ውስጥ እናስገባለን። እንግዲህ የሁሉም ኦብን የተለያየ ነው። የአንዳንዱ ቶሎ ይግላል፣ የአንዳንዱ ይዘገያል። ብቻ እያያችሁ ሲሸታችሁና እንደዚህ በመስተዋቱ ላይ ስለሚታይ በዛ መልኩ ማብሰል ትችላላችሁ። እኔ ግን ከሀያ እስከ ሀያ አምስት ደቂቃ ነው ያበሰልኩት። እዚ ጋ አንድ የሻይ ምንድን ነው የቡና ስኒ ስኳር ጨምር ያለው ሁለት በዛው በስኒው ውሃ ጨምር ያለው ከዛ ግማሽ ሎሚ ጨመር ያለው አንድ ላይ ሁለት ሶስቱንም እናዋህደዋለን። ሎሚያችንንም አንድ ላይ እንቀላቀልና እናዋህደዋለን። እሳት ላይ አድርገን እናንተከትከዋለን። ተከትከዋለን ማማሰል አለብን ስኳሩ እስከሚሟሟ ድረስ እንዳይዝብን። እንግዲህ ኬካችን እስከሚበስል ድረስ ያንን ማፈላ ነው። ስለዛ አሁን በርዷል። ኬካችንን ወደ እቃ ላይ ገልብጠናል። እንግዲህ መጀመሪያ ላይ ያፈላነውን ስኳር እሱ ኬካችን ላይ እናደርጋለን። መጀመሪያ ስኳር አሳንሰን የሰራ ነው እዚህ ላይ ስኳር ስለሚጨመርበት በጣም ስኳር እንዳይበዛ ስለፈለግኩ ነው። ግማሽ የሻይ ኮብ ያደረግኩት ማለት ነው። በኮቡ ሳይሆን ይሄ ትንሿ የሻይ መጠጫዋለች አይደለ፣ በሷ ማለት ነው። እና በዚህ መልኩ ስኳራችንን እናዳርሳለን። ሽራ ይባላል ይሄ ነገር፣ የምታውቁ ሰዎች ታውቁታላችሁ። እንግዲህ በዚህ መልኩ ኬካችን እንደዚህ ቆንጆ ነው። በጣም ነው የሚጣፍጠው። እንፍት ያለ ነው። ከፈለጋችሁ ከቡና ጋር፣ ከፈለጋችሁ ከሻይ ጋር፣ በፈለጋችሁት ነገር መመገብ ትችላላችሁ። ሞክሩት። በሎሚ የተሰራ ኬክ ነው። በጣም ነው የሚጣፍጠው። ተመልካቾቼ፣ አሁን በእርግጥ የሰኔ ጾም ገብተዋል። እኔ ከጾም በፊት ነው ያዘጋጀሁት።